ሁሉንም በልቶታል። እንዳስጀመሩት በሚዲያ አልሰጠኝም ልልሽ ነው። ዞሮ አታከምኩም ያውሳ ካሆኝ ቁጭ ብያለሁ። ይኸው ነው ልጅ ቶፊቅ ቤትሽ መጥቶ ሳውዲ ቀርጾሽ ሀያ ሶስት ሺ ስድስት መቶ ሪያል የሰበሰበልሽን ለአንቺ በእጅሽ ማስረከቡ ለህዝቡ ዩቱብ ቪዲዮ ለቋል ለቋል። እሺ፣ ከዛም በኋላ ሲወስዱብሽስ መጀመሪያ ሲሰጥሽ መጥቶ ከቀረጸ በኋላ ድጋሚ ለምን መጣ የመጣውማ አታመመኝ ምናምን ተባለ በሽታ ያትመረመር ተገኘ ከዛ አይመንታን ያሳክማለሁ አለ ይህ ተውፊቅ ደግሞ አስረከባ ወደ ሀገሩ በእኔ ባክበርት ወደ ዝን ይመጣች አለ ስለዚህ በእኔ ገንዘብ ትኬት ቆርጦ መጣ ለማለት ፈልገሽ ነው እሱ ከይሆነ አስረከበ አሳክማ ብሎት እሱ መጣ። ተውፊቅም የሚያውቃል አሳክማ ብሎት አያሳክመኝ አይመን ይታ ነው ያው የበላው ማለት ነው። ያማ ያማ ጀዛውን አለ ይክፈለው ሰብስበ እንትን ብሎ ይህንኛው አልሰበሰበ ምን አላለ አሳክማለሁ ብሎ እንደ እያመላለሰኝ አሞኘኝ። ከዛ ትንሽን ብሬት እንትን ያለው ሁሉም ሰው ሁሉም ያውቃል እና መድወልቶ ሁሉም ያውቃል እና ቧሜራ ያውቃሉ ከዛ ተያዘ። ተይዞት ያበቃ በሽማግሌ ትንሽ ብር ሰጠ። መልሶ ደግሞ ያው ወደ ግል ይመጣ ቻለ፣ ወደ ኢትዮጵያ ማለት ነው። ከሀያ ሶስት ሺ ስድስት መቶ ሪያል ስንት ሰጠሽ? በሽማግሌ ስንት ሰጠ? እኔ በሰአቱ እያሳበደች ስለሆነ አስራ አንድ አስራ አንድ ሺ ነው መሰለኝ፣ አስራ አንድ ሺ አስራ አንድ ሺ አስራ አንድ ሺ ብር እንደመለሰ ያው ተያዘ ዞሮ እሱ ያው የድሃ እምባና የቲም እምባ በሽተኛ እምባ እየበላ ያው እሱ ለሌላ ድሃ እየሰጠ ነው። አላህም ደግሞ ለእንዲህ አለ ነው መሰለኝ እኔ ሳካ ሆኜ ቁጭ ብዬ እና ችግር የለውም አላህ ደግሞ ያመጣዋል ጥሩ ነገር። አስር አመት በሳውዲ አረቢያ ሰርታለች ፋጡማ አህመድ ትባላለች። ልጅ ቶፊቅ በሚዲያ ሀያ ሶስት ሺ ስድስት መቶ ሪያል አሰባስቦላት በእጁ አሰጣት። ሲሰጣትም ቪዲዮ ቀርጾ ዩቱብ ቻናሉ ላይ ይኸው አስረክብ ያለው ያዋጣችላትን ብሎ ቪዲዮ ቀርጾ ፖሰተ ከዛ ያ በሆነ በቀናት ውስጥ ደግሞ ደውሎ የቀረጽ ነው ቪዲዮ ድምጽ ስለሌለው ድጋሚ ልምቀርጽ ነው ብለው አንድ ላይ መጥተው ገንዘቡን እንዳልታመምሽ ሰምተናል እና ጎረቤቶች አልታመምሽም ብለዋል፣ ብለው በደንብ አስመርምራለሽ፣ ትክክል ታማሚ መሆንሽ ከተረጋገጠ ይሰጥሻል ብለው ቶፊቅ ሀያ ሶስት ስድስት መቶ ብሩን ወሰደ እና አይመኒታ ደውሎ ጠርቶ አይመኒታ አስመርምራት እና ትክክል እውነት ታማሚ ከሆነች ስጣት ብሩን፣ ካልሆነች ግን ብሩን እንዳሰጣት ብለውት ላይ አይመኒታ ሰጥተውት አይመኒታም እሺ ብሎ ወስዶ አስመርምሯት ታማሚነቷ፣ እውነት በሽታዋ እውነት እንደሆነ ተረጋግጦ ዛሬ ይመጣለው ነገ መጣለው አሳክምሻል፣ እውነት ታማሚ ከሆነች አሳክማት በብሩ ብለውት እሱም ዛሬ መጣለው ነገ መጣለው ብሎ ሳይመጣ ሳያሳክማት ቀርቶ በፊቷ እየባሰባት ወደ ሞት አፋፍ ስትደርስ እኡ ብለው በሽማግሌ ተጠይቆ ከሀያ ሶስት ሺ ስድስት መቶ ድርሃም ላይ ሪያል ላይ አስራ አንድ ሺ ሪያል መልሶ አሁን አስራ ሁለት ሺ ስድስት መቶ ሪያል አለበት እና እኔ አሁን ሀገር ቤት ገብቼ በጣም ታመሜ በጣም ተቸግሬ ነው ያለሁት እና ባካችሁ አይመን ታገው የቀረኝን አስራ ሁለት ሺ ስድስት መቶ ሪያል ህዝቡ እንድታከምበት ያዋጣልኝን አስመልሱልኝ እና ልታከም። ብላኖች እናት ዜ መጣቸው። አስር አመት ሰርታለች። ታማ ነበረ። እናም በታመመች ጊዜ ልጅ ቶፊቅ ሀያ ሶስት ሺ ስድስት መቶ ሪያል ሰበሰበላት። እናም ሰበሰበ አስታወስካት። ሙሉ ታሪኩን መናገር አይጠበቅብኝም። ማለት ፋቱም እንዴት ነሽ እህቴ? ደህና ነሽ? ኢትዮጵያ ኢትዮጵያ ውስጥ ነው ያለችው እና ለማስታወስ ያህል ለህዝቡም እንዲገባ ልጅ ቶፊክ ሀያ ሶስት ሺ ስድስት መቶ ሪያል ከሶሻል ሚዲያ ሳውዲ ላይ ሰበሰበላት እና ታማ ለህክምና ዩቱብ ላይ ቪዲዮ ቀርጾ ይኸው የረዳቱትን አስረክብ ያለው ብሎ ቪዲዮ ከቀረጸ በኋላ ሶ እንደገና በሚቀጥለው ሄደው ጎረቤቶችሽ አልታመምሽም የሚሉት ነገር ሰምተናል ና አምጪ ኦሬዲ ህዝቡ የሚያውቀው ሴትዮ ብሯ እንደተረከበች ነው። በቪዲዮ አይቷል፣ ህዝቡ የረዳው ብር ታማሚ እጁ እንደገባ ከዛም በኋላ በድጋሚ አቦ አሚራ መሐመድ የአቦ አሚራ ወንድም ልጅ ቶፊቅ ሆነው ቤቷ ሄዱና፣ የቀረፈው ቪዲዮ የድሃት ስለሌለው እንደገና ልንቀርስች ነው ብለው መጥተው፣ ጎረቤቶች አልታመምሽም የሚባል ነገር ነግረውናል ብለው ሀያ ሶስት ሺ ስድስት መቶ ወር ያሉን ቶፊቅ ልጅ ተቀብሎ አንተን ጠርተው አስመርምራትና እውነት ታማሚ ከሆነች ብሩን አሳክማት ብለው በእጅግ ሰታውክ አንተም ሆስፒታል ውስጥ ደካስ መርምረክ ህመሟ እውነት እንደሆነ ካረጋገጥክ በኋላ መጥቻ አሳክምሻለሁ ወስድሻለሁ፣ እያልካት፣ ዛሬ ነገ እያልካት ሳትመጣላት ቀርተህ አንድ ቀን ወሰድካትና፣ ነፍሷን ፈጣሪ ማረውና፣ መሰረት አናግራት፣ ወሰድካት፣ አሳከምካት፣ መለስካት። ከዛ በሽማግሌ ተጠይቀ ከ11 ሺህ ሪያል እንደመለስክና የቀረብክ አስራ ሁለት ሺ ስድስት መቶ ሪያል እንዳለ አሁን ላይ እሷ እንደታመመች መታከሚያ እንዳጣቸው እንደተራበች ኢትዮጵያ ውስጥ ክፍለ ሀገር ላይ ስቃይ ላይ እንደሆነ መታነግራን። እንግዲህ ሽማግሌ የሆነ አንተን ገንዘቧን እንድምታይክላት ነው። እኛ ቤት የመጣች መርሓባ የነበረው ነገር እንግዲህ፣ ፋቱማ ያው ታማ ነበር ብር የተሰበሰበላት እውነት ነው። በዛ በህክምናው ጉዳይ ላይ ብዙ ነገሮች ነበሩ። ምክንያቱም ያው ሆነ ቀረ ብቻ እሷ የተቸገረች ሰው ናት። አሁን ስለ ህክምናው ዝርዝርም መናገር አልፈልግም። ምክንያቱም አንዳንድ የሆነ ነገሮች አሉ፣ በህክምና ዙሪያ ላይ አንዳንድ የሆነ ነገሮች አሉ በፋት ምክንያቱም በእውነት የማልችልበት ቦታ ነው። እየነዳሁ ነው እና ከጠበቃሽን ትንሽ ወኪያ ችግር የለው ግን ስለዛ እያወራሁ የሚመች ቦታ አልሆን እና ችግር ያለ ከፍት አለ ዛ ሆንና እንደውም ከዛ ከቀሩ አስራ አንድ ሺህ ብር ላይ ራሱ በነገራችን ላይ ይሄ ነገር የዛሬ አራት ዓመት ነው። ይሄ ጉዳይ መታወቅ ያለበት የዛሬ አራት ዓመት ነው። ብሩኑ ከአስራ አንድ ሺህ ላይ ሁለት ሺህ ወስዳለች፣ እዛ ቃለች። እሷም ክራሽ መጫወት አልቻለችም። ሁለት ሺህ ብር ከዛ እንደም ሀኪም ቤት ለራሷን የሰጡት ለራሷን

ዘሐራ እሷ ናት። ሲጀመር እችን ምስኪን እናት ሶሻል ሚዲያ አታውቅም፣ ቲክታክ አጠቃቀም አታውቅም። ይዛት የመጣችው ራሱ ኒሃል የሚለው አካውንት ጓደኛዋ ዘሐራ መሀመድ ትባላለች። ቪዲዮ አብርታ ነው በቪዲዮን የነገረችን ነገር ነገራችን ላይ ዘሐራ፣ እውነት ለመናገር ዘሐራ ለእሷ አስባ ሳይሆን ቀጥታ እኔ ለመበቀል ነው። ምክንያቱም ዘሐራ በወቅቱ በጣም ታፈቅረኝ ስለነበረ እኔ ደግሞ ማፈቅራት ሰው ስለነበረች አና ምትባል ሀና የምትባል ምናልባት አባት አላችሁ፣ በዛ ሰበብ ጸብ ውስጥ የነበረች ሰው ያንን ለመበቀል የመጣሽ ልጅ ናት። ስጦቷም ደብዳቤዋም አለ። ነገር ግን በጣም የሚገርምሽ ነገር ሀቡ እውነትሽን፣ መኪና እንኳን አብረን ግጭት ተጋጭተናል። ታስታዎሻ ልጅ ፋጡማ መኪና የገጨን ጊዜ አብረን እየሄደን

ይች የሞተችው መሲ ላከችኝ። ተታግላም ተዳክማም የተረፈውን ብር እንኳን ሳሳኝ ደ አንተ ግን አ እያለ ግን ለሌላ ድሃ እየረዳ ነው ቆይ በስራ ቦታ ተዋውጣት ያስታመመችኝ እና ያበላችኝም ተዝ በላይ ነው ይባላል። እንደዚህ ስለ ፍቅረኛ እኔ እናንተም ማምንመላለሰው ያሞኝ ዛሬ ነገ ወስድሻለሁ እያልክ ሁለት ሺህ መቼ ነው የሰጠኝ ትምላለህ?

ይሄ ሀቡዬ፣ እኔ እኮ ታሰርኩኝ እኮ። ከዛ በኋላ የቤት ዕቃ ንብረት ሁሉ ተወሰደ በሳውዲ መንግስት፣ መኪና ቤቴ ሁሉ ነገር የተወሰደ ስለዚህ፣ ጨረታ ይሁን ታክተዋል ብዬሽ ልያዝ፣ ደረሰኞቹ ታክተዋል ብዬሽ ልያዝ። እንደዛ እንደገና ደግሞ ምናልባት ሀኪም ቤቱም ስላለ ስለሚታወቅ፣ ሐኪም ቤቱ የእሷ ፋይል ስለሚኖር፣ በስሞ ይመስለኛል በመሲ ኢቃማ ይሁን በማን ኢቃማ እንደሆነ አላስታውስም በወቅቱ በዛ ራሱ ቼክ ማድረግ ይቻላል። ነፍሷን ማረው ረ በመሲ ቀማም ከነበረ የታከመች መሲ ስለመውተች ነፍሷን የማረው ፈጣሪ ሳሉንም ልናገኛ እንችል ስለዚህ በእምነት ፈጣሪ በሚያውቀው አምስት ሺ ምናምኑ ታእኔ ው እንደዛም ሆኖ ከራሴን ጨምሬ ትራንስፖርት እንደም አብረን እየሄደን የመኪና አደጋ ደርሶብን የመኪና አደጋ አልደረሰብንም። ፋቱማ የመኪና አደጋ ፎቶ አለኝ እኔ ለምሳሌ

አሁን ተቃጠለ፣ ታሰረ የምንትለውን የምኮትን ገበገብ እራብ የራበኝ እኮ ነው። ዘወር ብለሃል አየኸኝም፣ ጠዋት ማታ እያልክ ያሞኘኝ እኔ ምንድን ነው? ሁለት ሺህ መቼ ነው ቁጥር ሁለት ሺህ አልወሰድሽም ትመያለሽ፣ መቼ መቼ ወሰድሽ? መኪና አይመን ይታ ቪዲዮ ቪዲዮ ማለት አንተ የሚዲያ ሰው ነህ። ሁለት ሺህ ያዩ ሲሰጣት ለምን ቪዲዮ አልቀረጽካትም? ማስረጃ እንዲሆን ወደፊት። ሀቡ አንድ ነገር ልንገርሽ በእኛ ጊዜ አሁን እንደዚህ እንደነበረው አንደኛ፣ አሁን እኔ ማልፈልገውን ነገር ሁሉ ላወራ ነው። ይባይ ማን ነው? ግዴታ ነው ይመልካ ማውራት አለበት። ሀብትህን ማውራት ሰ ለምን እንደሆነ ታውቂያለሽ? አንደኛ እሷ ያለችው በሽታ እና የነበረባት በሽታ አንድ አይደለም። እኔ ይህን መናገር አልፈልግም። ለምሳሌ እቺ ልጅ ያለችው የበሽታ አይነት ብላን ያለችው እግሯ እንደዞረ ነበር ለኛ የነገረችው ነገር። ግን በሕክምና ግን የዲስክ መንሸራተት የሚባል ልጅ ቶፊቅ አቡ አሚራ ብሩን ልቀበል። እኔ ስሄድ ቆማ ነበር፣ ሚገርምስ ቆማ ነበር፣ ሳታውቀ ቆማ ነበር። ግን ያ ሁሉ ይሁንና እች ልጅ ቸግሯት ነው በቃ ቸግሯት ነው። ችግር የለውም የቸገረው ሰው አይጣልም ብለን እንትን ብለን መኪኖች ለምትበላው ዛራ ምስክር ልትሆን ይችላል። ለምትበላው ለምጠጣው በእጇ ሁለት ሺህ ብር ይሄን ሌሊት አላህ አያስነጋኝ። ሁለት ሺህ ብር በእጇ ሰጠው። ቢገርምሽ ተመላልሽ ያሳከምኩት አብረን መኪና እየሄድን ተጋጭተን ፎቶ ልክልልሻለሁ። የመኪና አደጋ አበሻ ነበር ይገጨኝ፣ ይሄን ይገጨኝ። ሰው እንደም ስለሚያቀኝ በእርግጠኝነት ሚዲያ ላይ ያል ይመጣል። በእርግጠኝነት ከዛ እሱን ጥፋተኛው ትቼለት፣ ከዛ እሷ አይመን አሰራ መኪናውን ብር አንተ ጋር አለ አሰራ ስትለኝ፣ እሺ ችግር የለውም እኔ አለኝ ብር እንዳታስብ፣ ይለሱ ብዬ ልክን ተነጋግረን ብሯን ልመልስል እኔ በሳምንቱ ታሰርኩ። የእሷን ብር የኔም ብር ወደ ስልሳ ምናምን ሺ ሪያል የነበረ ቤት ውስጥ ነበር እሱን ወሰዱብኝ። የቤት እቃ፣ የዩቲዩብ እቃ፣ ካሜራ፣ ስልኮች፣ የሰው አማናዎች በጠቅላላ የሳውዲ መንግስት ወሰድብኝ። የሳውዲ መንግስት ብቻም አይመስለኝም። በዚህ ጉዳይ ላይ የተላኩ ሀበሾች ይኖራሉ ብዬ አስባለሁ። እንዳለ ተዘረፈ መኪናዬን ተወሰደ ብዙ ነገር ይጠፋ ገባች። ከዛ በኋላ ከዚህ ልጅ ጋር አልተገናኘንም። እኔ የት እንዳለችም አላውቅም። የሚገርምሽ ነገር የት እንዳለች ራሱ አላውቅም። አሁን ግን እንደዚህ እንደምትለው አይደለም ነገር እየው ፋጡም፣ አሁን እንደዚህ እንደምትለ፣ ምክንያቱም አሁን እኔ አዲስ አበባ ነው ያለሁት፣ እሷም ኢትዮጵያ ነው ያለችው። እሷ በዛ ጊዜ የተቀረጸ ቪዲዮ አለ ያለችው በሽታ እዚህ አዲስ አበባ አምጥቼ ማሰከም እችላለሁ፣ ማሳየት እችላለሁ፣ ማስመርመር እችላለሁ። ይመረመራል፣ ይታያል። ገብተሻል? ጉዳቱ ምንም ለእሷ ነው የሚሆነው። ምክንያቱም እኔና ፋጥማ በድብቅ ያወራናቸው ነገሮች ነበሩ። እማትክዳችሁ ህሊናዋ ካል ካረሳችሁ በስተቀር ያወራናቸው ነገር አለ። በቃ ይሄ በሽታ ካልሆነ ችግር የለውም ብሩ ግን ለአንቺ አይቀርም። አብሽሪ ብሩን አላስቀርም ብያልኩኝ። ከዛ አንድ አመት ከሶስት ወር ጨለማ ቤት ታሰርኩኝ። ብር ዛ ቤት ውስጥ ያለውንም ብር የእሷንም የኔንም የተለያየ ብሮች ባንክ ውስጥ ያሉ አካውንቶች አካውንት የደሞዝ የመሳሰሉ ነገሮች መንግስት ወሰደው። እኔ ብሮን አልበለው፣ ብሮን አልወሰድኩ። ምን አለው? ተይዤ ታስሬ እንደ ተራ ሰው ባዶ ግን አንድ አመት ተኩል አንድ ቲሸርትና አንድ ቁምጣ አብሮ የታሰሩ ልጆች ይኖራሉ። እዚህ አንድ አመት ተኩል እስር ቤት ውስጥ በአንድ ቲሸርትና በአንድ ቁምጣ ያለ ጫማ አሳልፍን። እስር ቤቶች ከወንድሞች ጋር ወደ ሀገር መጣው። እቺ ልጅ አላገኘው አላወራም። ምን አላልን ይሄ ነው እንጂ እኔ ብሯን አልበላሁ አልወሰድኩ። ብሯን አልወሰድኩ ለመርዳት